ድምጽ ኖሮ አልከው አየ ጥሩ ድምጽ ኖሮ ያንን መግራት ማስተካከል ምናምን ትችላለህ። እየተደማመጥ ድምጽ ለምሳሌ ማውጣት ማውረድ፣ የቅላሴ ምናምን የምትላቸው ያላ ድምጽ ላይ የምታስተካክላቸው ነገሮች እንዲከፈት። ይሄ ነገር ክርክር ግን የሚፈልግ አምን ክርክር ያለ ለምዶታ ካለ በመለማመድ ህይወት ውስጥ ሰዎች ያንን ነገር ላይ አሁን ችግሩ አሁን አሁን እዚህ ዘመን ላይ እኛ አሁን ትንሽ ቀደም ብለን የኖርን ሰዎች ድምጻዊ ብለን የምናስበው እነዚህ ልጆች እንደነዚህ መሰሉ ድምጽ ድምጽ ቅላሴው ቅላጼው ተስረቅራቂነቱ ውይበቱ ውበቱ ምናምን መውጣት መውረዱ እሱን ነው እኛ ድምፅ ምን፣ አሁን ላይ ከሱ አልፏል። እንደምንሽ ታዲያ ሰላም ነሽ ወይም ምናምን በቃ ድምፃዊ ነው አ ድምፃዊ ተብሏል። የሚያዘው ምን ያህል ርቀት ይሄዳሉ ነው እነሱ በዛ አይነቶቹ ምን ያህል ርቀት ይሄዳሉ። በየዘመኑ እኮ የሆነ ነገር ይዘው የዘመኑ ሙዚቃ ይዘው ይመጣሉ ዘመን የሚፈጠሩ ሙዚቃዎችን የሚፈጠሩ ሙዚቃዎች የረጅም ዓመት ግን ዘላቂ ሆኖ የቆዩት ግን ምን አይነት ሙዚቃዎች የተጫወቱት ናቸው? ግን እንትን ሆነ። አሁን ይሄ ስታይል የሚባለው ነገር አሁን እያየን አይደለ? በጣም ተወዳጅ እንዲሁም ከመደበኛ ከምንወዳቸው ድምጻውያን በላይ ስታይል አላቸው የሚባሉት ሰዎች ተቀባይነታቸው ከፍ እያለ ነው። ፍጹም ድምፅ የላቸውም ግን በስታይላቸው ይወደዳሉ። እና አንተ ግራ የሚገባህ በርካታ ሰው ይቅርታ እንደችል ስልክ ልቀበል እና ተቋረጠ። በርካታ ሰዎች ይቀበሏቸዋል። አለም አቀፉ ይሄ ሶሻል ነገሩ ያመጣብን ተዋረድ ልጆቻችን በዛ ውስጥ የተሳሰሩ ስለሆኑ ለዛ ጆሯቸው ለዛ ቅርብ ነው። ስለዚህ ስታይል በጣም አያቸዋሉ ሶሻል ሚዲያው ላይ ከባባው ብንሰማቸው ደስ ይለኛል። ከስልኩ በኋላ ዋናው ፍራንካው ምክንያቱም እኛ የሚገባው

በኮሎምቦስ ኦዩ ደብረሰላም ቅዱስ ገብርኤል ቤተክርስቲያን አስገብተው ነበረ። በቤተያሬድም ትልቅ የዩቱብ ቻናል አለ፣ የሚማማሩበት እና ቅድም ስናወራ ዶላር ተስፋ የተሳሳት አረገው እና ይገረም ነገር ኖሮ ከዚህ ቀጥሎ ደግሞ ይታየኛል ል ነው። ቆይ ሰውየ እየሰሙት ነው፣ ተሳስቶ ነው ግን አዩ አይደለ? አሁን ይህ ሰውዬ ቀጥሎ የሰው ልጅወት ይታየኛል። አስቸጋሪ አሁን መሳሳት በእውነት ያክብር መሳሳት ለበጎ ሆነ። ይኸው ከሲስ እንግዲህ ከዘጉነ በኋላ አስበው አስበው አንዴ ካፎቷልና ያቺ ነገር ትምላ ብለው ተጠቅመዋል። አራት ሺህ አምስት መቶ ሆኗል። ከሲስ ከልብ እናመሰግናለን። ትልቅ መነሳሳት ነው ለእኛ የሚፈጥርልን፣ ጉልበት የሚፈጥርልን። ከምንም በላይ ደግሞ ሁሉም ነገር ወደ አላማችን ነው የሚያቀርበን። አሁንም የእናንተ እገዛ፣ ጸሎት፣ ምርቃት፣ ትምህርት ያስፈልገናል። እንዲሁ ተደዋውለን እንገናኛለን ብለን እናስባለን። እድሜና ጤና ይስጥልን ከሲስ የሚሉት ነገር አለ። እሺ ቀሲስ፣ መልካም ጊዜ እግዚአብሔር ይስጣችሁ። እንደዚህ ነው፣ አላሳፍሩም። ስንት አሉ

ተደወለላት ምናምን ነገር እሺ፣ አዜቢና ምናሉ ይችላል ምናሉ ሰላሳ ሺህ ዶላር ብሎ ዶላርን ነው። ከዛ ተቆጥቼ ምን ብዬ ቀጥሎስ፣ አንድ እህታችን ደግሞ አምስት ሚሊዮን ብር ሰጠች፣ አንድ ግለሰብ ማለት ነው

ብዬ ዘነጋየ መጣሁ። ጨራፍ ጨራፍ። አሁን ምን ዜማ ሊያሰሙ በነገራችን ላይ አላውቅም። በተናጥ አሁን እንቁ ዜማዎች በተናጥልም ምናምን ሲዘፍኑ አያቸዋለሁ አልፎ አልፎ ሶሻል ሚዲያ። እናንተ በግሩፕ ነው ብዙ ጊዜ የማያችሁ። ቀጥሎ እንሰማለን፣ ግን እስቲ አንድ በጋራ ቆንጆ ነገር ተስፋለን ማለት ተመልካቹም በእርግጠኝነት በኮሜንት ይህን እያዳፋን ነው። ስለዚህ አንድ ነገር ልቀቁበት።

ምንድን ነው ከጨኔ አካባቢ ሴት ድምፃውያን አላውቅም፣ ወንዶችም ሊኖሩ ይችላሉ። ሴት ድምፃውያን የበዙበት ሌላው አያይዛችሁ

ምክንያቱም ከኛ ድራማ በኋላ በግሩፕ የሚሰሩ ልጆች በጣም እያየው ነው እና የኛ ድራማ አምስት አማተር ድምፃውያን ናቸዋል። አምስት አምስት ከዛ ተነስተው ነው የእውነትን። በነገራችን ላይ ድራማው እውን ነው የሚሆነው፣ ልጆቹ ዛሬ ስም ያላቸው ድምፃውያን የሆኑበት ሁኔታ ነው ያለው። እና እነሱ ውስጥ ተጽዕኖ አድርጎባቸዋል። ሰፈርና የእኛ ድራማ አንስቲ አያይዛቸው አሁ

ከበፊት ጀምሮ እኔ ከድሮ ጀምሮ አውቃቸዋለሁ እነሱ እነሱ ቲያትር ነበር እኔም ቲያትር ነበር የሆነ ሰዓት ላይ ገብቼ ነበር እና የዛ ታይም ላይ እንገናኝ ነበረ ምናምን እና አንድ ላይ ተሰብስበን ነበረ የምንሰራው ሙዚቃ ማለት ነው እና ከዛም በኋላ ከቲያትሩ በኋላ ቃላብ ይባላል እኛን ማኔጅ የሚያደርገን የእነሱ ማናጀር ነበረ እና እሱ አንድ ላይ ሰብስቦ አንድ ቦታ አስገባል ስንት ሴት ማለት ነው ከኔ ጋር ሰባት እነሱ እነሱ ይጨመሩ ደግሞ ማን አለ

ምን እንሰራ ነበር? ከእነሱ ጋር አሁን ከእንቁ ዜማዎች ጋር ማለት ነው። እና ባላገሩ ላይ አሁን አብዛኛዎቹ ያቃጫኔ ልጆች ያሉት ሶስት ናቸው። ቁዜማቴን ውስጥ ያሉት ማለት ነው። ከዛ በቃ አንድ ላይ ስለምንቀራረቡ ራሱ እንትን ያመጣው ታለንትም ትታያይበታል። ይሄ ድሮ ክበባት እና ቄራው ማንሳት ይቻላልና አንድ አካባቢ ላይ ያለ ሰው መሳሳብ አለ። ግን እንትን አይደለም፣ አላውቅም። ድምፅ ላይ ያለ ነገር ከሌለ የለህም ነውና፣ ምንድነው ምክንያቱ የሚለውን ለማወቅ ነበረ። እንትን ስትል ቢኒሹ ሰፈር ስትል ቢኒ ሁልጊዜ የሚላት ነገር አለች ቄራ

እነሱ ደግሞ የቡድን ነገር ምን ይመስለኛል መሰለህ፣ ቡድን አንድ ቦታ ላይ ካለ እየተሳሳብክ ታለንት ያላቸው ልጆች ይመጣል፣ እዛ ሰፈር ያለው። በዚህ አይነት በየቦታው ታለንት አለ ማለት ነው። በአክኖ የሚቀር በአክኖ የሚቀር ሳይ- ሳይሆን የሚቀር በየቦታው በብዙ ነገር ነው እኮ። በሙዚቃ ብቻ አይደለም፣ በቲያትር በአርት ምናምን ብቻ አይደለም፣ በስፖርቱ በምኑ በተለያየ ነገር በየቦታው ታለንት። ይሄ ታለንትህን ማወጫ ቦታ ከሌለ ሰፈሩ ይወስነዋል አለ። አሁን ምሳሌ ኮልፌ አካባቢ አይተህ እንደሆነ አብዛኛው የካራቴ የፋንክስ ምናምን እዛ አካባቢ፣ አዎ፣ እዛ አካባቢ አሁን ፖሊስ ማሰልጠኛ አለ። በቃ ስለዚህ እዛ አካባቢ የምታየውን ነገር ነ ነገር ስላለ ወደዛ ትሳባለች። ታለንት ወደዛ ሄደ። ወደዛኛውም አካባቢ በጣም ሰዎች ታያለች። ከአንተ ቀደም ሲያሉ ሰዎች ከአንድ እንትን በኋላ ደግሞ አዲሱ ገቢያ መንገድ